የዲላ ትምህርት ኮሌጅ ከተለያዩ አካባቢ መጥተው ስልጠናን በመከታተል ላይ ለሚገኙ በመጀመሪያው ዙር በግቢው ለ200 ለሁለተኛ እና ሶስተኛ ዓመት ሴት ሰልጣኞች ማደሪያ ማዘጋጀቱን አስታወቀም። የኮሌጁ የሶስተኛ ዓመት ሰልጣኝ ተማሪ ታምርነሽ ዮሐንስ፣ ተማሪ በጸሎት ተካልኝ፣ ተማሪ ኢየሩሳሌም ግርማ ከግቢው ውጭ እየኖሩ ስልጠናን በመከታተል ላይ እንደሚገኙም ነው የገለጹት። ሴትነት፣ ከአከራይ ጋር አለመግባባት፣ ከኮሌጁ የሚከፈላቸው የቀለብ ገንዘብ አነስተኛ መሆን ከሌሎች ኢኮኖሚ ችግሮች ባለፈም አመታት ያሳለፉበት ከባዱ ጊዜ እንደነበርም ይገልጻሉ። ኮሌጁ ለሴት ተማሪዎች ማደሪያ ክፍል ማዘጋጀቱ ውጤት ከማሻሻሉም በላይ ኢኮኖሚያዊ ጫናውን እንደሚቀንስላቸውም በዚሁ ደስተኛ መሆናቸውንም ሰልጣኞቹ ገልጸዋል። የዲላ ትምህርት ኮሌጅ ዲን አቶ ተረፈ ሾንጦ 1300 ተማሪዎች ትምህርታቸውን በመከታተል ላይ መሆናቸውን ጠቁመው በቀጣይ ተማሪዎችን ሙሉ ለሙሉ የማደሪያ ክፍሎች ተጠቃሚ ለማድረግ እየተሰራ መሆኑን ተናግረዋል። የክልሉ ምክትል ቢሮ ኃላፊ ና የዲላ መምህራን ኮሌጅ ቦርድ ሰብሳቢ አቶ ኢሳያስ እንድሪያስ በኮሌጁ ሰልጥነው ለሚወጡ መምህራን እውቀት ክህሎትና ለተሻለ የማስተማር ስነ ዘዴ በቁነት የኮሌጁ መምህራን ተግተው እንዲሰሩም ጠይቀዋል። የተማሪዎቹን ማደሪያና ሌሎች የትምህርት ስራዎችን በኮሌጁ ተገኝተው የጎበኙት የደቡብ ኢትዮጵያ ክልል ትምህርት ቢሮ ኃላፊ ወይዘሮ ፀሐይ ወራሳ በትምህርት ዘርፍ ላይ የሚሰሩ ስራዎች አገርን የሚያሻግር እድገቷን የሚያፋጥን ትውልድ ለመፍጠር ዋነኛ መሰረት መሆኑን ተናግረዋል። የክልሉ መንግስት የትምህርት ማነቆችን በመፍታት በዘርፉ ለውጦች እየተመዘገቡ መሆኑን የገለጹት ወይዘሮ ፀሐይ ወራሳም የዲላ መምህራን ኮሌጅ የለውጡ አንድ አካል መሆኑንም ጠቅሰዋል። በተማሪዎቹ የዶርም ማስጀመሪያ መርሃ ግብር ላይ የጌዲኦ ዞን ምክር ቤት ዋና ፈጉባኤ ምስጋና ዋቀዮ፣ የጌዲኦ ብሔር ባሌ ስርዓት መሪ አባገዳ ቢፎሚ ዋቆን ጨምሮ ከዲላ ዩኒቨርሲቲና ከተለያዩ አካባቢዎች ጥሪ የተደረገላቸው እንግዶችም ተገኝተዋል። ዘገባው የጌዲኦ ዞን የመንግስት ኮሙኒኬሽን ጉዳዮች መምሪያ ነው።